በጣም ገብሬ ነው። ብዙ ከብት አለ። ስንት ከብት አላችሁ? ሰላሳ አራት ያለ። ከአንተ ጋር ነው። እንደምን ነህ? ጌታ ይመስገን። አንተ እንዴት ነው? ጤና ሁሉ ስራ ሁሉ ሰላም ነው? የት ሀገር ሰው ነህ? ደቡብ ነው። ደቡብ ልጅ ነው እኔ ደቡቡ። የት አካባቢ ነው? ደቡብ ሆሳና ልጅ፣ ሆሳና ልጅ፣ የሆሳና ልጅ ለማለት ነው። ሆሳና ልጅ? አዎ። እኔ ብዙ ቦታ ያንተ እንትኔ አያለሁ፣ ላንተ ብዙ እንትኔ አያለሁ። አንተ ጥሩ ሰው ነው። ሰው ሚቀኒናት የለ ሸራኒናት የለ ብዙ። አንተ መልካም ሰው ነው። አንተ በጣም ይከታተላለሁ። ሁጫ ሀገር ነው የምትኖረው? እንትኖ አርባ ሚንች ነው ያለው። አርባ ሚንች አዎ፣ ገበሬ ነው እኔ። ገበሬ ነው፣ ፋፋያ አለ፣ ማንጎ አለ። የገበሬ ልጅ ነው። ልክ እንደዚያ አባቴ ራሱ በጣም ገበሬ ነው። ብዙ ከብት አለ። ስንት ከብት አላችሁ? ሰላሳ አራት ያለ ካንተ ጋር ነው። እና ብዙ ልጆች ለእኛ ነው። ለሞጣ የቁንጫ ድንግል ማውቅ ሰውዬውን። አንተ እንዴት እኔ ትሸውዳለህ? ሰላሳ አራት ከብት አለ ካንተ ጋር ነው ስለው